ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 8 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ከፍተኛ ድል ያገኘባቸውን ውጊያዎች አካሂዷል። ዝርዝር የጦር ግንባር መረጃዎችን ይዘናል። አቶ ሽመልስ አብዲሳ በበርካታ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳላቸው ተነግሯል። የአቶ ሽመልስ አብዲሳ ዝርፊያ እያነጋገረ ነው። ኤርትራ በአሰብ በኩል የጸረ ድሮን መሳሪያዎችን እየተከለች መሆኑ ተሰምቷል። ብርሃኑ ጁላ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 የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ከፍተኛ ድል ያገኘባቸውን ውጊያዎች አካሄደ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጂ ብርጌድ የአገዛዙን ጦር እንደ ቅጠል አርግፈውታል። ከሰኔ 6 2017 እስከ ሰኔ 7 2017 ድረስ የ24 ሰዓት ውጊያ አድርገው የብልጽግናን ጦር አስክሬን በአስክሬን አድርገውታል። ፋኖቹ ወደ ቤተ ንጉሥና ኮሜ ዘሜ ያመራውን ኃይል ፈርጣማ ክንዳቸውን አሳርፈውበታል። ውጊያው ሴጎና ደጃት በሚባል አካባቢ የተደረገ ሲሆን መደበኛ ውጊያ አንድ ቀን ሙሉ ሲደረግ ከ ሀያ አምስት በላይ የአገዛዙ ኃይል ተደምስሷል ሁለት አምቡላንስ ቁስለኛ የብልጽግና ኃይል በኮርክና በየጁቤ ጤና ጣቢያዎችና ሆስፒታሎች ገብተዋል ብልጽግና ዙ ሀያ ሶስት ሞርተር መድፍና ፔምፔ የመሳሰሉትን ከባድ መሳሪያዎች ወደ ንጉስና ኮሜ ዘሜ ተኮሰ ሲሆን የጋማ ከብቶችን ገድሏል የንጹሐንን ቤት አፍርሷል እንዲሁም ንጹሐንን አቁስሏል በተመሳሳይ በላይ ዘለቀ ስምንተኛ ክፍለ ጦር አባ አባኮስትር ብርጌድ ሶስት ቦታዎች ላይ ጥቃት ፈ ፈጽመዋል። በዚህም ቢቸና ከተማ ወይራ ቀበሌና ጠልማ ላይ ያገዛዙ ጦር ተመቷል። ወይራ ከተማ ላይ የቁም ምሽግ ቆፍሮ የነበረ ቢሆንም ጀግኖቹ ምሽጉን ተቆጣጥረው ከተማዋን ለሰዓታት ነጻ አውጥተዋት ውለዋል። የአፋ ባሀ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በእነማይ ወረዳ ወይራ ጠልማ ቀበሌና ቢቸና ከተማ ሆስፒታል አካባቢ ከትናንት በስቲያ ሰኔ 6 2017 ዓ ም በሶስት ቦታዎች ከቀኑ 11 ሰዓት እስከ ምሽት 6 ሰዓት ላይ በተካሄደ ውጊያ ድል ተቀናሽ ተከስቷል በእነማይ ወረዳ ወይራ ጠልማ ቀበሌና ቢቸና ከተማ መሽጎ የሚገኘው የአገዛዙ ኃይል አባ ኮስተር ብርጌድ በአካሄደው ውጊያ ስድስት የአድማ ብተና አባላት ተገድለዋል። የጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ ሰከላ ወረዳ ግሻ አባይ ከተማ ሳንግብ ቀበሌ ላይ መሽጎ ሰላማዊ ሰዎችን በድሽቃ በግብ ሲደበድብ በነበረው የብልጽግና ጦር ላይ መብረቃዊ ጥቃት እየሰነዘሩበት ሲሆን፣ በዚህም እግሬ አውጪኝ ብሎ የያዘውን በየመንገዱ እየጣለ ሸሽቷል ሲል አፋ ብሃ በጎጃም አሳውቀዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የብልጽግናው አገዛዝ ሰራዊት ያለ ውጊያ እየፈረሰ አፋብሃ ወሎ ቀጠናን እየተቀላቀለ መሆኑ ተገልጿል። በበርካታ የወሎ ቤተ አማራ ቀጠና የብልጽግናው አገዛዝ ጥምር ሰራዊት በተለይ መከላከያ፣ አድማ ብተናና ሚሊሻ አላማ ከሌለው ቡድን እየፈረሰ ፋኖን እየተቀላቀለ ይገኛል ብሏል አፋብሃ። ስለሆነም የአገዛዙ መውደቂያ እየተቃረበ በመሆኑ መሆኑ ጥፋትና አገር የማፍረስ አላማው እጅ የሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁና አገራችሁ ጎን እንድት

አቶ ሽመልስ አብዲሳ በበርካታ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳላቸው ተነገረ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዲስ አበባ እና በኦሮሚያ ክልል ውስጥ እየተገነቡ በሚገኙና ተገንብተው በተጠናቀቁ የተለያዩ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳላቸው ከምንጮቹ መስማቱን ዞብል ፖስት በዘገባው አስፍሯል። ለአብነት ያህል ሰሞኑን የኢትዮጵያን የመጠጥ ገበያ ከተቀላቀለው ኬንያ ቢራ ፋብሪካ 45 ያህሉ ድርሻ የሽመልስ አብዲሳ እንደሆነ ምንጮች ጠቅሰዋል። ፋብሪካውን ለመገንባት 250 ሚሊዮን ዶላር የፈጀ ሲሆን አቶ ሽመልስ የአክሲዮን ድርሻቸውን ለመሸፈን ከሲንቄ ባንክ ከፍተኛ ገንዘብ እንደወሰዱ ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። ከዚህም በተጨማሪ በሞጆና ናዝሬት ከተሞች መካከል በሚገነባው የኢንዱስትሪ የንግድ የቴክኖሎጂና የኢንቨስትመንት ከተማ ከሆነው ገዳ ልዩ የኢኮኖሚ ዞን ውስጥ አቶ ሽመልስ አብዲሳ ከቻይና ባለሀብቶች ጋር በሽርክና ለመስራት ሚስጥራዊ ውል መፈራረማቸውን መረጃዎች ያሳያሉ። በሌላ በኩል ከቅርብ ጊዜያት ወዲህ አዲስ አበባ ተገንብተው በተጠናቀቁና በመገንባት ላይ ባሉ በርካታ የገበያ ማዕከሎችና ሪል ስቴቶች ላይም የአቶ ሽመልስ አብዲሳ እጅ እንዳለበት ተጠቁመዋል። አቶ ሽመልስ በእነዚህ የገበያ ማዕከሎች ላይ ያላቸው ድርሻ በቅርብ ቤተሰቦቻቸው የተያዘ ስለመሆኑም ተነግረዋል። ምንጮች ሽመልስ አብዲሳ ኢኮኖሚ ኢምፓየር እየገነባ ነው በማለት ሁነቱን ይገልጹታል። ሌላኛው አስተያየት ሰጪ ደግሞ ሽመልስ አብዲሳ በቅርቡ በተመሰረተው ሸገር ሲቲ ውስጥ በቅርብ ቤተሰቦቹ ስም ከአርባ በላይ ቦታዎች ታጥረው እንዲቀመጡ ማድረጋቸው ተሰምቷል። ቦታዎቹን ለቤቶች ልማት እና ለጨረታ እያዘጋጇቸው መሆኑም ተገልጿል። በሌላ መረጃ አቶ ሽመልስ አብዲሳ የሜድሮክ ወርቅ ኩባንያን ከሼህ መሐመድ አላሙዲን ለመንጠቅ ሙከራ አድርገው እንደነበርና እቅዳቸው ለጊዜው እንዳልተሳካ በመረጃ ምንጮቹ ተጠቁመዋል። ከሀብት ምንጫቸው ባሻገር አቶ ሽመልስ አብዲሳ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር የመሆን ሕልም እንዳላቸውም ከቅርብ ሰዎቻቸው የወጣው መረጃ ያሳያዋል። ለዚህም እንዲረዳቸው የመከላከያ ከፍተኛ አመራሮችን በጥቅም ትስስር ለመያዝ ከፍተኛ ጥረት እንደሚያደርጉ ጠቁመዋል። አቶ ሽመልስ በተደጋጋሚ ከሚያደርጓቸው አስገራሚ ነገሮች መካከል ለአዲስ ዓመት፣ ለመስቀል፣ ለኢሮሬቻ፣ ለገና፣ ለፋሲካ እንዲሁም በተለያዩ ጊዜያት መንግስት በሚያዘጋጃቸው በዓላት ወቅት ለመከላከያ ጀኔራሎች እንደየማረጋቸው የሚለያይ ለእያንዳንዳቸው ከ2000 እስከ 5000 ዶላር በስጦታ መልክ እንደሚሰጡ የተገኘው መረጃ ያመለክተዋል። የቀጠለው የኢራንና የእስራኤል ግጭት ኢትዮጵያን አደጋ ውስጥ ሊከታት እንደሚችል ተጠቆመ። ትናንት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለው ስትል ማስጠንቀቂያ ሰጥታለች። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ ዩኬ፣ የአውሮፓ ህብረት ምሽት የቀጠለው የእስራኤልና ኢራን የአየር ጥቃት የኑክሌር ስምምነት ተስፋን አጨለመ። እስራኤል ለተከታታይ ምሽት በኢራን ላይ የአየር ጥቃት ስትፈጽም ቴህራን በበኩሏ ሁለት የባለስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴሄራን በጥቃቶቹ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተገደሉትንና የቆሰሉትን እየቆጠረች ነው። የናት በፊት በአሜሪካና ኢራን መካከል የኒውክለር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤልና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደውሎች ሲስተጋቡ ይህ ተስፋ ተበትነዋል። ኢራን በእስራኤል ላይ የፈጸመችውን ጥቃት ተከትሎ የደረሰውን ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ ለፈጸመችው የአየር ጥቃት አጸፋ ባለስቲክ ሚሳይሎችን ያስወነጨፈችው ቴራን በሀገሪቱ ማከማቻ በመታችበት ሰዓት እስራኤል በሻራን የሚገኘውን የኢራን የነዳጅ ማከማቻ ላይ ጥቃት አደርሳለች። ኤርትራ በአሰብ በኩል የጸረ ድሮን መሳሪያዎችን እየተከለች መሆኑ ተሰማ። የብልጽግናው አገዛዝ ኤርትራን ወረሬ አሰብን አስመልሳለሁ በሚል ፕሮፓጋንዳ መጀመሩን ተከትሎ በሁለቱ ኃይሎች መካከል የጦርነት ውጥረት ካጠላ ሰንበትበት በት ብለዋል። ብልጽግናና ኤርትራ የከፋ የቃላት ጦርነት ውስጥ ከመግባትን ባለፈ ወታደራዊ ዝግጅቶችን አጠናክረው ቀጥለዋል። የአብይ አገዛዝ ወጣቶችን እያፈሰ ወደ ውትድርና ካምፖች እያስገባ ሲሆን በሀገር ውስጥ ከሚያካሂደው ውጊያ ጎን ለጎን ከኤርትራ ጋር ለሌላ ጦርነት እየተዘጋጀ ነው። ይህን ዝግጅት አስመልክቶም የብልጽግናው አገዛዝ ሁለት ሚሊዮን ወታደር እንደሚያስፈልገው በፊልድ ማርሻል ብርሃኑ ጁላ በኩል አሳውቀዋል። ብርሃኑ ጁላ በፓርላማ ባደረጉት ንግግር ለኢትዮጵያ መቶ ሀያ ሚሊዮን ሕዝብ የሚመጥነው ከሁለት ሚሊዮን በላይ የጦር ኃይል ነው። እስካሁን በኢትዮጵያ ታሪክ እጅግ ግዙፍ ጦር የገነባን ቢሆንም ወደዛ ለመድረስ ስራ ላይ ነን፣ ሲሉም ተደምጠዋል። ይሁን እንጂ በየጊዜው እያፈሱ የሚያሰለጥኑት ወታደር በሀገር ውስጥ በሚካሄዱ ውጊያዎች እየረገፈ ሲሆን አሁን ላይ ያላቸው ወታደ ደር በትግል ላይ ካሉ ኃይሎች ጭምር ያነሰ እንደሆነ ይነገራል። ኤርትራ ደግሞ ብልጽግና አሰብን ወርራለሁ እያለ ዛቻ ማሰማቱን ተከትሎ በአሰብ የድሮን መቃወሚያ እያስተከለች መሆኗ ተሰምተዋል። ከባለፈው ወር ጀምሮ በሁለቱ ሀገራት መካከል ውጥረቱ ከፍ ያለ ቢሆንም ሳውዲ አረቢያ ሀገራቱን ለማሸማገል ጥረት ብታደርግም አልተሳካላትም። በአንጻሩ በአዲስ አበባ የሻቢያ ሰላይ ናቸው የተባሉ ከ216 በላይ ኤርትራውያን መታሰራቸው ታውቋል። በሌላ በኩል የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ የብልጽግና ፓርቲ ባለሥልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ የአለም አቀፍ ህግ ድንጋጌዎች እና ከዲፕሎማሲያዊ መሪዎች ያፈነገጡ ናቸው በማለት ትናንት በማህበራዊ ትስስር ገጻቸው ባሰፈሩት አስተያየት ተችተዋል። የማነ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ብለዋል። የማነ አያይዘውም ይህ ግራ መጋባት የተፈጠረው የብልጽግና ባለስልጣናትና ተሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው በማለት አስተያየታቸውን ቋጭተዋል። ፕሬዚዳንት ትራምፕን በመቃወም በተለያዩ የአሜሪካ ከተሞች ከፍተኛ ሰልፍ ተካሄደ። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሂደዋል። የተቃውሞ ሰልፉ የተዘጋጀው ኖኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዚዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች የሰራተኛ ማህበራት መሪዎች እና አክቲቪስቶች በኒውዮርክ፣ ፊላደልፊያ እና ሂውስተንን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓልም የነበረ ሲሆን የአሜሪካ ጦር ሰራዊት ሁለት መቶ ሀምሳኛ አመትን ለማክበር ያለመ ነበር። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎች መካሄዳቸውን ተናግረዋል። ተቃዋሚ ሰልፈኞቹ በፊላደልፊያ በላቭ ፓርክ በመሰባሰብ ተቃውሟቸውን አሰምተዋል። ከፍተኛ የተቃውሞ ሰልፍ ተሳታፊ ከታየባቸው አንዱ ሎስ አንጀለስ ነው። በከተማው አስተዳደሮች እና የህግ አስከባሪዎች የሰነድ አልባ ስደተኞችን አፈሳን በመቃወም በተከታታይ የተቃውሞ ሰልፎች መካሄዳቸውን እና የተለያዩ ውድመቶች መድረሳቸውን ተከትሎ በተጠንቀቅ ላይ ነበሩ። ትራምፕ ከሳምንት በፊት ምንም እንኳን አስተዳዳሪው ጋቪን ኒውሶም እና የአካባቢው ባለስልጣናት